ከምሽቱ አራት ሰዓት ገደማ ሆኗል። እንዳለመደብኝ የውሎ መረጃዎችን ለመቃኘት ፌስቡክ ላይ ተሰይም ያለው ፌስቡክ ላይ ግን የሚራገበው ነገር ደስ አይልም። ተኩሱ ምንድን ነው? መቀሌ አካባቢ ተኩስ ይሰማል። የምን ተኩስ ነው? አዲግራት አካባቢም የከባድ መሳሪያ ድምፅ ይሰማል። ተጀመረ እንዴ የሚሉ ጽሑፎችን ተመለከትኩ። ደነገጥኩ። በፍጥነት ፌስቡኬን ስክሮል ሳደርግ የጌታቸው ሽፈራውን ሰፋ ያለ ትንታኔ አገኘው። እግረኛ ወታደሩን ማገዝ ያስፈልጋል። ፈጣን የአየር ጥቃት መውሰድ ግድ ይላል። የህወሓት ታጣቂ ሰብሰብ ብሎ በሚገኝበት ሁሉ ፈጣን ተዋጊ ጀቶችን በመጠቀም መምታት ያስፈልጋል። የአየር ድብደባው አዋጭ ስለሆነ መፍጠን አለበት። በሁሉም ግንባር የመከላከያ ኃይል ፈጥኖ መድረስ አለበት። የአማራ ልዩ ኃይልና የአፋር ልዩ ኃይሎች በቀጠናቸው ግንባር ወደፊት በመገስገስ መከላከያን ማገዝ አለባቸው። በፈጣን የማጥቃት ውጊያ የሰሜን ዕዝን መታደግ ይገባል። የሚል ዘት ያለውን የአክቲቪስት ጌታቸው ሽፈራውን ትንታኔ እንደ ጨረስኩ፣ ሲፈራ የነበረው ሲጠበቅ የነበረው ጦርነት ለትግራይ ህዝብ ባህላዊ ጨዋታውን የተባለለት የሁለቱም ወገን በተለያዩ መንገዶች ዝግጅታቸውን ሲያሳዩበት የነበረ ውጊያ መጀመሩ ግልጽ ሆነ። እጅግ ደነገጥኩ። ቦታው ማይጨው ደቡብ ትግራይ ሲሆን ቀኑም ጥቅምተ አራት ቀን 2013 ዓ ም ነበር። የማይቀረው ጦርነት ከመጀመሩ በፊት ከክልሉ መውጣት እንዳለብን ብናስብም ውጊያውን ሳንቀድመው ቀድሞናል። ይህ ከአምስት ዓመት በፊት የትግራይን ጦርነት ከመሃል ሆኖ የታዘበ ግለሰብ የትዝታ ታሪክ ነው። ወደ ታሪኩ እንመለሳለን አንድ አፍታ ህወሓት ስለከፈተው አዲስ ጥቃት ግን መረጃዎችን እንስጣችሁ የአፋር ብሔራዊ ክልላዊ መንግስት የህወሓት ታጣቂዎች በአፋር በኩል በጀመሩ ጦርነት መግለጫ አውጥቷል ጌታቸው ረዳም በህወሓት በኩል ያሉ ጸባጫሪዎችን በስም ጭምር እየጠቀሱ አስጠንቅቀዋል የአፋሩ ጥቃት የጽምዶ ጥምረት ውጤት ነውም እየተባለ ነው የአፋር ብሔራዊ ክልላዊ መንግስት የህወሓት ታጠቂዎች በአፋር በኩል በጀመረው ጦርነት ትላንት ማምሻውን መግለጫ አውጥቷል። ከጥፋቱ የማይማረው ጉጅሌው የህወሓት ቡድን በዛሬ ሁለት በአፋር ክልል ወሰን ውስጥ በመግባት ስድስት መንደሮችን በጉልበት በመቆጣጠር ንጹሃንን በሞርታርና በዙያ ሦስት በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምረዋል ሲል የአፋር ብሔራዊ ክልላዊ መንግስት መግለጫ አመላክተዋል። በቀን 26 2018 የህወሓት ተዋጊዎች በከፈቱት ድንገተኛ ጦርነት በክልሉ የሚኖሩ ነዋሪዎችን ደህንነት አደጋ ላይ መጣሉን መግለጫ አመላከተ ሲሆን፣ የክልሉ መግለጫ እንዳለውም ያዛውንቶቹ የህወሓት ጉጅሌ በአፋር ክልል በዞን ሁለት በመጋሌ ወረዳ ሶንሳ ቀበሌ ሞራና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ አንድ ሰዓት አካባቢ በንጹዋን የአፋር አርብቶ አደሮች ላይ ከባድ መሳሪያ ተኩስ ከፍቷል ያለ ሲሆን እነዚህም ጸባጫሪ የሽብር ድርጊቶች በፌዴራል መንግስትና በህወሓት መካከል የተደረሰውን የፕሪቶሪያ ስምምነት የሚጥስ መሆኑንም በመግለጫው ተያይዞ ቀርበዋል። ይህ የህወሓት ጸባጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፈትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም ጉጅሌው ግን አሻፈሪ በማለት ግጭቱን አስከትሏል። ይህ ከትናንት ጥፋቱ የማይማረው ተስፋ ቢሱ የህወሓት ጉጅሌ ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎች ደህነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ መግለጹ ተነግሯል። አንድ አፍታ አምስት ዓመታትን ወደኋላ እንመለስ። የያኔውን ጌታቸው ረዳ በተራኪያችን ትዝታ ውስጥ እናስታውሳቸው። ቀጥለን የአዲሱን ጌታቸው መግለጫም እንሰማለን። ጌታቸው ረዳ በፌስቡክ ገጹ ተረጋጉ የሚል ጽሑፍን አጋርቷል። በዛው እለትም በግምት አምስት ሰዓት ገደማ የስልክ ኔትወርክ ወይም ኢንተርኔት ሙሉ ለሙሉ ተቋረጠ። ሁሉም ነገር ጨለመ። ስለተፈጠረው ነገርና የት አካባቢ ውጊያ እንዳለ የት አካባቢም ሰላም እንደሆነ ማወቅ አይቻልም። ያች እለት እንደምንም ነጋች። በነጋታው እየተፈጠረውን ሁሉ ከጓደኛ ለመስማት ወደ ዩኒቨርሲቲ ግቢ ተጣደፈ። ሁሉም የመሰለውንና የገመተውን ያወራል። አንደኛው ይህች ጥጋበኛ ህወሓት ጦርነት ጀመረች ሲል፣ ሌላኛው ህወሓትን ለማጥፋት መንግስት ውጊያ ጀመረ ይላል። አንዱ ጠግባለች አህያና ውሻውን ሁሉ ቀለም ስትቀባ ነበር፣ መተንፈስ አለባት ሲል ሌላኛው፣ እኛም እዚሁ የማለቅ ዕድል ያጋጥመን ይችላል፣ ምናልባትም እንደ ኤርትራ በዚሁ ተገንጥለን ከቤተሰቦቻችን ሳንገናኝ ድፍነ ዓመታትን ልናሳልፍ እንችላለን የሚል ሟርትን ያሰማል። ጅጋኑ ትግራዋይ አብይን ያስወግዳል የሚሉ ደከም ያሉ ሹክሹክታዎችም ይሰሙ ነበር። ብቻ ሁሉም በከፍተኛ ፍርሃት ውስጥ ሆኖ ተርምስምስ ያለ ወሬ ከዛም ከዚህም ያናፍሳል። በዚህ የቀለጠ ውጊያ በሚካሄድበት ወቅት መኪኖች ሁሉ ጭቃ ተቀብተውና ቅጠል ተሸፍነው ዲሽቅ እና መድፍ ተሸክመው በሚርመሰመሱበት ወቅት ብዙሃኑ ሽርጥ ባንገቷ ገልድሞ ታጋይ በሆነበት ወቅት በግራካሱ አላማጣ ግንባር የታንክና የመድፍ ድምፅ በሚያጓራበት ጊዜ ጋዜጠኛ ግደይ ገብረ እግዚአብሔር ድምፂ ወያኔ ላይ በየደቂቃው በተደፈጠጠና በተጨረነቀ የድምፅ ቃና ሰበር ዜና በሚያሰማበት ወቅት ከዕለታት አንድ ቀን ማይጫው ከተማ ውስጥ የውስጥ ለውስጥ መንገድ ላይ እጓዛለሁ። ከአንድ ሰፈር ወደ ሌላ ሰፈር አራት የሚደርሱ ህጻናት መንገዴ ላይ ባፈር ይጫወታሉ። ዕድሜያቸው አምስት ወይም ስድስት አካባቢ ናቸው። ህፃናቱን ትንሽ አለፍ እንዳልኩ አንደኛዋ ህፃን በአማርኛ ቋንቋ ታወራለች። የአማርኛ ንግግሯን እየሰማች ሌላኛው ህፃን ከመቅጽበት አንድ አይለ ቃል ተናገረቻት። እንዲህ የሚል ነገር አማራ እኛን እየገደለ አንቺ አማርኛ ታወሪያለሽ እንዴ? ከዋ በጣም ደነገጥኩ። የሰማሁት ቃል ከህፃና አንደበት መሆኑ ደግሞ የባሰ ከበደ። የአማራና የትግራይ ህዝብ ጥላቻ በትውልዱ ላይ ሰርጿል ማለት ነው የሚል ሀሳብም አቃጨለብኝ። በቃ የርስ በርስ ጥላቻ ለረጅም ዓመታት ሊቆይ ነው በሚልም አዙ በሌላኛው ሀሳቤ ደግሞ ወልዶ ተዋልዶ ተጋምዶና ተዛምዶ የኖረ ህዝብ ነው። ተመሳሳይ ባህልና እምነት የሚያራምድም ህዝብ ነው። የህዝብ ለህዝብ ጥላቻው ብዙ አይቀጥልም፣ ይስተካከላል። እዚያ በቁት ያረጁ የጃጁ ጽንፈኛ ፖለቲከኞች ሲወገዱ፣ በፈጠራ ትርክት ስልጣን ዘመናቸውን የገፉ ጡረተኞች ሲወርዱ፣ ሁሉም ወደ መስመሩ ይገባል በሚል ራሴን እያግባባው ወደ ጓደኞች ሰፈር ደረስኩ። ስልክ እንደተዘጋ መብራትና እንደተቋረጠ ለአንድ ወር ገደማ ቅልጥ ያለ ውጊያ ተካሄደ። ዳር አምስት አካባቢ መከላከያ የትግራይን አብዛኞች ቦታዎችና ከተሞች ከተቆጣጠረ በኋላ ማይጫ የነበርን የማላገር ሰራተኞች ከትግራይ ወጥተን ወደ ቤተሰብ ተቀላቀለን። በዛን ወቅት አንድ አጭር ጽሑፍ አጋራሁኝ። ከጨለማ ወደ ብርሃን ያወጣን ፈጣሪ የተመሰገነውን አይነት ይዘት ያለው ነበር። በዚህ ጽሑፌ የተወሰኑ የቅርብ ጓደኞቼ ቅር እንደተሰኙ ሰማሁኝ። በወቅቱ የጻፍኩት በጦርነት ወቅት የነበረውን ድባብ የመብራትን፣ የስልክ መቋረጥ ከቤተሰብ ጋር ባለመገናኘታችን ቤተሰብ ላይ የሚፈጠረውን ጭንቀት በማሰብና ማይካድራ ላይ የተፈጠረው ማንነት ተኮር ጭፍጨፋ በእኛ ላይ የፈጠረውን ስጋትና አጠቃላይ ጭንቀታችንንም ለማሳየት ነበረ። ከዛ ውጭ ግን ለአንደሩ ያህል በነበረው ከባድ ውጊያ ማይጫው በነበረን የአማራና የሌሎች ክልሎች ተወላጆች ላይ የደረሰ አንዳች በደል ግን አልነበረም። ማህበረሰቡ ከሚበላ ብልቶ ከሚጠጣው አጠጥቶ፣ እንዳንረበሽ አይዟችሁ፣ እናንተ ላይ ምንም ነገር አይፈጠርም በሚል አበረታቶን አቅፎና ደግፎ እንደያዘን ቢዘገይም ዛሬ በሚገባ መመስከር እችላለሁኝ። እኔ በግሌ ባያጋጥመኝም አንዳንድ በጣት የሚቆጠሩ በዋት ፓርቲ የተጠመቁ ጽንፈኛ አካላት በሌሎች አካባቢዎች አይኖሩም ማለት ግን ፈጽሞ አይደለም። ነገር ግን ማህበረሰቡን የማይወክሉ ከደጉ የትግራይ ህዝብ የማይመደቡ ናቸው። የትግራይ ህዝብ እጅግ ሩሩ፣ አዛኝ፣ እንግዳ አክባሪ ነው። በተለይም ወደ ገጠሩ ክፍል ፍጹም የሚያሳዝን ደግነት የሚታይበት ህዝብ ነው። ይህንን የትግራይ ህዝብ ደግነትና ይህንን የትግራይ ሕዝብ ደግነትና እንግዳ አክባሪነት ትሁትነትና ጨዋነት ከጦርነቱ ማግስት እርዳታ አሰባስቦ መቀሌ ገባው ታደለ ጥበቡ በሰፊው ምስክርነቱ ሲሰጥ አስታውሳለሁ እነሆ ያውጊያ የጉምቱ ፖለቲከኞችን የነ አባይ ጸሐዬንና ስዩም መስፍንን ነፍስ አጥፍቶ የሚሊዮን ዜጎችን ነፍስ ቀጥፎና መሰቃቅለው እነ ስብሃት ነጋን ወደ ውጭ አገር አስኮብልሎ አንጋፋውን ህወሓት ለሁለት ሰንጥቆ እነ ጌታቸው ረዳና ክንደያ ገብረሕይወትን የብልጽግና ደጋፊ አድርጎ የጦርነት አድማሱንና ቅርጹን ቀይሮ የማይጠበቁ የኃይል አሰላለፎችንና የፖለቲካ አቋሞችን ለውጥ አድርጎ ዛሬ ላይ አምስተኛ ዓመቱን ይዟል ከባለ ታሪካችን ትዝታን እንመለስ፣ ወደ ዛሬ ወደ ዘንድሮ እንጣ። ህወሓት ጥይት ተኩሷል ተብሏል። ጌታቸው ረዳም መግለጫ አውጥቷል። ኋላ ቀሩ ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች ፈጽመዋል። ይህንንም ትንኮሳ የሻዕቢያ አጀንዳን ለማስፈጸም የተደረገ ነው ሲሉ ጌታቸው ረዳ በመግለጫቸው ገልጸውታል። የፌድሪ ጠቅላይ ሚኒስትር የምሥራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ፍሳማንጁስ እና ዮሐንስ መዲድ የተባላችሁ የትግራይ ሰራዊት አመራሮች የጀመራችሁትን የግጭት ቅስቀሳ እንቅስቃሴ እንድትቆጠቡ በማለት ጥቂት የትግራይ አመራሮች በሻቢያ ትዛዝ ሰጭነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ይህንን ትንኮሳ እንዲያቆሙ ማስጠንቀቂያ ዘል መልእክትም አስተላልፈዋል። በተደጋጋሚ ኋላ ቀር ቡድን ሲል የጠቀሱት የዋት አመራር የፕሪቶሪያ ስምምነትን ለመቅደድ ሁሉንም አይነት ትንኮሳ ቢፈጽምም የፌዴራል መንግስት ያጸፋ ምላሽ ከመስጠት መቆጠቡን ገልጸው የዋት አመራር የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች ፈጽመዋል። ይህንንም የአዛዥና ጌታውን ሻዕቢያ አጀንዳ ለማስፈጸም የተደረገ ነው በማለት አጽንኦት ሰጥተው ተናግረዋል። በአፋር ክልል በኩል በፌዴራል መንግስት ላይ የተደረገው ትንኮሳ ጀነራል ፍሳማንጅስ እና ጀነራል ዮሐንስ መዲድ ናቸው የመሩት። ማቆም ያለባቸውም እነሱ ናቸው ሲሉም አሳስበዋል። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስትሩ ጌታቸው፣ በትግራይና በአፋር በኩል ያላችሁት የትግራይ ሰራዊትና የትግራይ ሰላም ኃይል የሻቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባቸውም። ለትግራይ የሚያስብና እርባና ያለው ሰው ሶስተኛ ዓመቱ ያስቆጠረውን የፕሪቶሪያ ውል ከወዴት ደረሰ ብለ መጠየቅ ብቻ ነው የሚያዋጣው ሲሉ አቶ ጌታቸው ረዳ ተናግረዋል። ውድ የአዲስ አገልግል ቤተሰቦች የሰሜንን ጉዳይ ከትናንት ወደ ዛሬ ከዛሬ ወደ ትናንት እየተመላለስን ያሰናዳንላችሁን ዝግጅት በዚሁ አበቃን። ልብ ያለው ከዚህ መከራ ብዙ እንደሚማርም ተስፋ እናደርጋለን። ሰላም ለሀገራችን ይሁን፣ ጸበኞችን ከምድራችን ያርቅልን፣ ህዝቤ በሰላም ወጥቶ ይግባ፣ ሀገራችንን ክፋኝ ካብን። ይህ የአገልግላችን ምኞት ነው።